ሰላም ሰላም ቤተሰቦችዬ፣ እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝት ርፍርፍርፍርፍ ይበልልኝ እያልኩኝ እንግዲህ በሌላ ቪዲዮ ተመልሻለሁ። በውስጥ አንድ የደረሰኝ ሚስጥር አለ፣ እሱንም እነግራችኋለሁ። እንዲሁም የኔ ምኞት የኔም ፍላጎት፣ ሀይሚ እንደምታውቁት እንግዲህ ሁላችሁም ሐዋሳ ነው ያለችው። ሐዋሳ ደግሞ ሀይሚና ብሩኬ ታስታውሱ ከሆነ ካሁን በፊት እጅግ በጣም የሚገራርም የሚገራርም ፎቶ የሚገራርም የፍቅር ጊዜያት አዳዲስ በቃ ለየት ለየት ያሉ ጥሩ ጥሩ የፍቅር ጊዜዎችን ያሳለፉባት የምታምር ከተማ ሀዋሳ ናት። በጣም በጣም በጣም ለየት ለየት ያለ ቪዲዮ ፎቶ ነበር ለመጀመሪያ ጊዜ እዛ ሄደው ፖስት ሲያደርጉልን የነበሩት እና እጅግ በጣም ደስ የሚል የእውነት ምንጊዜም የማይረሳ ለታሪክ ይቀመጥ የተባለለት ጊዜ ነበረ፣ እዛ ሲያሳልፉ የነበረው እና አሁን ደግሞ አጋጣሚ አቃጣሪ አይደለም የሚባለው ጋይስ። ስለዚህ አሁን ደግሞ በፈጠራችሁ እንደው ዛሬ አሁን ለሐይሜ ዘጠኝ ሺህ ሰው ይጠፋል? በፍጹም አይጠፋም። ብታስቡበት እናንተ የእውነት ብታስቡበት ስራዬ ብላችሁ ብትይዙት እንደ ሼር ብታደርጉት ቻናሏን የሃይሚን ቻናል ሁለት መቶ ብትገባ ደስታችን እጥፍ ድርብ ይሆን ነበረ ዛሬ ማለት ነው። ግን አይሆንም። ግን ደግሞ በቅርቡ እንደምትገባ ያ ቃል ብሩኬ እኛም እናውቃለን። ስለዚህ ዛሬ ብሩኬ ሐዋሳ ሄዶ ሀይ ምዬን ሰርፕራይዝ የሚያደርግበት ቀን ነው ብለው ነግረውኛል። ለእኔ ሰርፕራይዝ ያደርጋታል ማለት ያው ሁለት መቶ ሺህ ስለገባች ስላልገባች ሳይሆን በቃ ዛሬ ወደ ሐዋሳ ጉዞ እያደረገ እንደሆነ ና ለሀይሜም እንዳልነገራት ልዩ ሰርፕራይዝ ሊያደርጋትም እንደፈለገ በውስጥ ነግራችሁኛል ና እኔ እግዚአብሔርን ትላንትና ሰምታችሁኝ ከሆነ የለቀቁት ቪዲዮ አለ። እንደው ብሩኬ ሄዶ ሀይሚዬን እንደ ሰርፕራይዝ ቢያደርጋት ደስታዋ ጥፍ ቢሆን ሐዋሳ ላይ ልክ እንደ ባለፈው አይነት ጊዜ ቢያሳልፉ። ምክንያቱም አሁን ማለት ያው ጊዜው ወቅቱ የሰርግ ነው እናቃለን፣ ግን ደግሞ የሀይሚ የብሩኬ ወንድም ሰርግ ኦልሬዲ አልቋል። እንግዲህ ሌላ ፕሮግራም ካለ አላቅም መረጃው የለኝም፣ ግን አልቋል ብዬ ነው ማስበው። እና እሱ ብሩኬ ምን ያደርጋል ብታጅራ ወደ ሀይምዬ ጋር ቢሄድስ? ብዬ አረ እውነታችሁን ከሆነ የእውነት እኔ ደስታዬ እጥፍ ድርብ ነው። ሻማ አበራለሁ ነው ያልኩት። ሻማ አበራለሁ የእውነት ብሩኬ ወደዛ ከሄደ ነው ያልኩት። የእውነት ምክንያቱም የእኔ ውስጤ በቃ አስቦት ነበር። እንደው ብሩኬ ግን ቢሄድ እያልኩ ነበር እና እንዳላችሁኝ የእውነት ከሆነ ፈጣሪ ብሩኬን ወደ ቡታጅራ ከሄደ፣ እውነት እኔ እንጃ ምን እንደምሏችሁ አላውቅም። ደስታዬ ወደር የለውም ወደር የለውም። እና ሀይምዬ ትናንትና ትላንትና ፖስት ስታደርግ ደግሞ ያያችሁት ፎቶ አለ አይደለ? ዘፈን ምናምን በፍቅርሽ ታስሪ እንዲ ስንገላታ እያየሽኝ ምን አጠፋው ፍቅርሽ ሸሸሽኝ የሚለው ዘፈን ምን አይነት መልክት እንዳለው ግን ታውቃላችሁ? መልክት አለ። በቃ ሀይሚዬ ብሩኬ ወደሷ እንዲመጣ ፈልጋለች። ያው ራስ ወዳድ አይደለችም እንደ አይደለችም፣ እሷ ራስ ወዳድ ስላልሆነች ሆነች የወንድምህን ፕሮግራም ጥለህና ወደኔ ለማለት፣ ያው ሼም የሚባል ነገር አለ፣ ደግሞ የሆነ ክብር የሚባል ነገር አለ። ራስ ወዳድ አይደለችም እሷ እና ለዛ ነው እንጂ ቢሄድ ግን እኔ ደስ ይለኛል። የእውነቴን ነው የምላችሁ። ሁለተኛ ነገር ደግሞ በቀደም እንደዛ ባልኩት ቪዲዮ ላይ ብሩኪ አብሯት ቢሄድ ብዬ የለቀቅኩት ቪዲዮ ላይ አንዳንዶቻችሁ ሀይሜ ከቤተሰብ ጋር ስለሆነች ነው ምናምን አላችሁኝ። እና ከቤተሰብ ጋር ብትሆን ምን ችግር አለው? ቢኖሩ ነኢፋ ናቸው፣ ቢኖሩ ነጋሽዬ ናቸው። አብርሽ እና ሩታ የሉም፣ ምክንያቱም እነሱ የራሳቸው ላይፍ ላይ ናቸው። አሁን እናቴ ሩት አርጉዝ ናት። እና በዚህ አጋጣሚ ሩትዬ እንኳን ደሳለሽ የለፋሽበት ዋጋሽ ነው። ብዙ ዋጋ ከፍለሻል። የእውነት እኔ ላንቺ ደስ ብሎኛል። እንኳን ደሳለሽ ሩታዬ። እውነቴን ነው ምላችሁ ብዙ ዋጋ ከፍላለች ሩታ። ለዚህ ፍቅር ተሰድባለች፣ ተረግጻለች፣ ብዙ መሥዋዕትነት ከፍላለች እና የእውነት እዚህ መድረሳቸው እጅግ በጣም ደስ ይላል። ደስታዬ ወደር የለውም። እና ቤተሰብ አለ። ከቤተሰብ ጋር ስለ፣ ኦኬ፣ ከቤተሰብ ጋር ጊዜ ማሳለፍ አለባት። እውነታችሁን ነው። ይሄንን ይህንን የማልቃወምም፣ ግን ደግሞ ይሄው፣ ትላንትና ዛሬም ቅዳሜ ዕለት ነው እንግዲህ። ሄደችው አይደለ ቅዳሜ መሰለኝ፣ ሄደ ቅዳሜ ወይ ዓርብ፣ ከሁለት አንዱ ቀን ነው ሄደችው አይደለ። ስለዚህ በቂ ነው። ከዚህ በላይ ምን ከቤተሰብ ጋር ከዚህ በላይ ለብቻዋ ጊዜ ካላት፣ ሶስት ቀን ከቤተሰብ ጋር ካሳለፈች በቂ ነው። ከዛ ደግሞ ብሩኬ ከቤተሰብ ጋርስ ቢቀላቀል ምን ችግር አለው? አብረው ቢያሳልፉ ጊዜ እና የእውነት እኔ ምን እንደምላችሁ አላውቅም። በጣም ደስ ብሎኛል፣ እውነት ከሆነ ማለት ነው። ግን እኔ ሙሉ ለሙሉ እርግጠኛ ሆኛል ነገራችሁ። ምክንያቱም እኔ እነሱ የተናገሩት ነገር የለም። ያው ሰርፕራይዝ ሲሆን ደግሞ አይወራም። እኔም አልናገርም ብዬ ነበር፣ ግን ቀድሞ ተወርቷል። ለምክንያቱም ሰርፕራይዝ ማበላሸት ስለሚሆን ማለት ነው። እና እንግዲህ ውዶች የማሮች ፍቅሮች ይሄኔ ሀሳብ ነው። እናንተ ደግሞ ያናንተን ሀሳብ ደግሞ ኮሚኒቲ ስራ አጋሩልኝ። እንዲሁም ደግሞ ከኔ የበለጠ ስለነሱ እውቀት ያላቸው ከኔ የበለጠ ስለነሱ በደንብ የምታውቁ ካላችሁ እስኪ የእውነት ነው ወይስ እንደው በምስጢርም ቢሆን እንደው ሹክ በሉኝ። እኔ በቃ ማለት የሆነ ነገር የሆነ ወይ እነሱ ባፋቸው ወጥተው ካልተናገሩ ወይ ደግሞ ፎቶ ፖስት ካላደረጉ እኔ ብዙ ጊዜ አላምንም እንደዚ አይነት ነገር እና እርግጠኛ አይደለሁም፣ ግን እንደዚ እንደዚ አይነት ወሬ ሰምቻለሁ። ይ ነው የምናገረው እና በመሰለኛ አታወሪ ትሉኛላችሁ ብዙዎቻችሁ ልክ ናችሁ። ግን ደግሞ እኔን ያስደሰተኝ ለእናንተስ ባካፍላችሁ ምን ችግር አለው? ይሄ ስለተወራ እነሱን የሚጎዳቸው የሚነካቸውም ነገር ስለሌለ እነሱን የሚጎዳቸው ነገር ቢኖር ከእናንተ በላይ እኔ አስባለሁ። ስለነሱ አልናገርም፣ ዝም ነበር የምለው። እና ማሮቼ፣ ውዶቼ፣ ፍቅሮቼ እውነት ያድርግልን በሉ። ምክንያቱም ሀይሚዬ ደግሞ በጣም ፈገግታ በፈገግታ ሆና ዛሬ ፖስት አድርጋ ሳያት ቪዲዮ እንዲህ የነገር እውነትን ብሩክ ይሄዷል ማለት ነው። በቃ ደስ ብሏታል ምናምን ነገር በቃ ሳቅ በሳቅ ፈገግታ በፈገግታ ሀይቅ ላይ ነች ሀዋሳ ሰማይ ስር ሐዋሳ በጣም የምታምር ናት። ሀይቅ ላይ ናት፣ በጀልባ እንግዲህ ከማን ጋር እንዲሁነች? ያው ሌላ እንትን አይታይም እሷ ብቻ ናት የምትታየው። ብቻ ግን ደስ የሚል ጊዜ ላይ ነው ያለችው እና ይመችሽ። ሁሌም ሳቂልን፣ ሁሌም ፈገግ በይልን፣ ሁሌም ድመቂልን፣ ሁሌም ደስተኛ ሁኝልን። በጣም እንወድሻለን፣ ንግስት፣ የኛ ልዕልት፣ የንጉሱ ንግስት። አይ ላቭ ዩ ሶ ሶ ማች የእውነት ቃል የለኝም። በጣም ነው የምወዳች። ሁሌም ሳቁልኝ። ደህና ዋሉ። ላ ፋሚሊያስ